ሰላም እንደምን ናችሁ? በያላችሁ በቱል ነገር ሰላም ነው። አሸይና አሸይና አንድ ያላችሁ ሞኝላች አለ። ቤተሰቦቼ ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ለዚህም ኮሉብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞንላች የመጣን እንግዲህ ኢ መደበኛ የሆነ የሽምግልና አካሄድ ነው። እንደምታቀቱ እንግዲህ ብዙ አርቲስቶቻችን ከቁርብ ጊዜያት ወዲህ ለአንዲት ሴት ሀያ ሽማግሌ ሰላሳ ሽማግሌ አርባ ሽማግሌ የሚልኩበት ሁኔታ አለ። ከዚህ በፊት እንደምታውቁት እንግዲህ አርባ ሽማግሌ ልኮ ነበረ። ጳጳሳት የተጨመሩበት አርቲስቶች፣ ዝነኛ ሰዎች፣ ነጋዴዎች የተጨመሩበት አርባ ሽማግሌ ተልኮ ነበረ። በመሀል ላይ በጣም ብዙ ሰዎች እንዲህ ያለ ሽምግልና አካሄዱ ነበር። በቁርብ ጊዜ ደግሞ ራስ ናታይ የሚባለ አርቲስት ከህሉና ጋር ያደረገው ሽምግልና አይታችኋል።

ታገብኛለሽ ወይ በሬ በጠረባ ድግስ ነው። ሽምግልና በሬ በጠረባ ድግስ ነው። ሰርግ በሬ በጠረባ ድግስ ነው። ይሄ ኢኮኖሚያዊ ተግዳሮት አይፈጥርም? አገሪቱ ላይ ያለው ግሽበት እያባባሳችት ኮለጠ እለት የኖረ ውድነትና ጉርጉር እየፈጠራች ነው ለአምስት ለስድስት ሰው ሰርግ ሊሆን የሚችለውን የበሬ ብዛት ለአስር ሰው የሚሆነውን እናንተ በክርስትና በታገብኛለሽ በሽምግልና በሰርግ ቅጥ ጦረሳች እና አንድ ሁለቱን ድግስ እንኳን ቆንስልን ቢያንስ ሰሞኑን እግዚአብሔር ይስጣት እና አርቲስት መስኮረም አበራ ተዋናይ መስኮረም አበራ ሰሞኑን እንደምታውቁት እንግዲህ የታገቢኛለሽ ወይ ጥያቄ ህዝብ ሳይሰማ በጓደኞቻ ፊት በር ዘግቶ ከካሜራ ውጭ ጠይቋታል። ይሄ ለአገሪቱ ከፍተኛ እሴት ነው የጨመረው። በአገሪቱ ኢኮኖሚ ላይ አንድ እርምጃ ነው የተራመደችው። መደጭ መስኮረም አበራ ቢያንስ በጦርባ ሊባል የነበሩ አንድ ሁለት በሬዎች በታገቢኛለሽ ሰበብ ሊደገስ የነበረው ቆርጦልናል ማለት ነው ይሄ በጣም ትልቅ እምርታ ነው፣ ለእኛ ከፍተኛ እምርታ ነው። ሌሎች አርቲስቶች ይሄን እምርታ ለምን አታሳዩ እና ለምን ተግዳረት ትሆኑ ብን አላቸው። ለምንድን ነው ሽምግልናችን ከሰርጉ በላይ ነው? እኛ አሜሪካ ትልልቅ አክተሮችን አይተናል፣ እግር ካስ ተጫዋቾችን አይተናል፣ ትልልቅ ዝነኛ የሚባል አይተናል። እንደኛ አገር ወኮባና ጉርግር የለም። የኛ አገር ያዙኝ ልቆቁኝ በስታል ታገቢኛለች ሰርግ ጉርግር ነው። ሽምግልና ጉርግር ነው፣ ሰርግ ጉርግር ነው። እርጉዝና ግርግር ነው። ፍቹም ግርግር ነው እና በጣም አስቸግራችናል። አርቲስቶቻችን አርቲስቶቻችን ከውስጥና ከውጭ ሀይልች ጋር በመደራጀት ሌላ ህብረተሰብ ተረጋግተ እንዳይኖር ጸረ ሰላም ሀይሉ ናቸው ብላል። ምንድን የፈለጋጀት ከዚህ ህብረተሰብ እንቁልልጬ ነው። ከእናንተም በልጣች አለን ነው። ምንድን ያዝኝ ልቆቅኛቸው። ምክንያቱ ምንድን አሁን እነ ሰራዊት ፎቅሬ እነ ደረጃ ሌ ያሁሉ አርቲስት ተሰብስበው ምን አለ ለአገር ሰላም እንደዚህ ብትሰሩ ምን አለ ህዝብ ለማሳረቅ እንደዚህ በተሰሩ። ሰላሳ አርባው ናችሁ ብትንጋጉ ምን ችግር አለ? በየትምህርት ቤቱ በየዩኒቨርሲቲ በትልልቅ ቦታችሁ እየተገኛችሁ ስለ ኢትዮጵያ አንድነት፣ ስለ ሀገሪቱ ካለችበት ሞቆሞቅ እንድትወጣ ለምን አትሰሩ? ለአንድ ሰው ድንኳን ሰባሪ ከምትሆነ ድጉስ አያችሁበት እየዘራችሁ ድንኳን ከምትሰብሩ ለምንድን አገሩ ላይ ያለ ዘረኝነት የማትሰብሩ ድንቁርና፣ አለመማር ጥላቻን የማትሰብሩ እየዘራችሁ ድንኳን ከምትሰብሩ። ይሄ ኢ መደበኛ አደረጃጀትን አርቲስቶቻችን ለአንድ ሰው ሰላሳ ሽማግሌ አርባ ሽማግሌ የምትልኩበት ምክንያት ኢ መደበኛ አደረጃጀት ነው። ቶግዳረቱ ናቸው ይበላል ባስቆመጥ ነው። አቅጣጫ እየተንቆሳቆሳች አይደል? ያስቆመጥ ነው። የሉማት አቅጣጫ አለ። ሉማት አቅጣጫ ለአንድ ሰው ሶስት ሽማግሌ ሶስት ሽማግሌ ይጎባል። እሺ ካል ጎረስ ጎረስ አርጋ ይወጣል። በቃ በቃ ጎረስ ያጭ ለሶሰው ነው። እናንተ ሌላ ድግስ ጎረቤት ሊ ይሞጣል። ሽምግልና ተብለው ህዝብ ተሰብስበው ይኮታል። ይሄ ምንድን ነው? ኢኮኖሚያዊ ጫና እየፈጠራችን ነው። ምስራቅ አፍሪካ ላይ አጎራችን ላይ ብቻ አይደለም። ሽምግልና ላይ መክተት ነው፣ ክርስትና ላይ መክተት ነው፣ ሰርግ ላይ መክተት ነው። ሙላሽ ነው። እንዲ አስቡት እንጂ ከፍተኛ ተጉዳራተች እየሆነባቸው ነው። እና ከድርጊታቸው መቆጠብ አለባቸው። እሷ አልበቃ ብሎ የታገቢኛለች ድግስ፣ የሽምግልና ድግስ፣ የሰርግ ድግስ፣ የእርግዝና ድግስ። ሚስት አግብታ ወለደች፣ ወልዳ ወደ ቤት ገባች ድግስ

እኮሊ አርባ ላይ አርባ ልካ ቢያንስ አንተ አስራ አራት አትልኩም፣ እየተባለን እዩ አትልም። በአሁኑ ሰዓት ለት ልካ ቢያንስ አንተ ሀያ እንኳን አትልኩም። ሃያ አራት ሽማግሌ ኬት ይሞጣል? ሽማግሌ እንዴ በተወደዱ ሽማግሌ አበል አለው። ለእኛ እንደ እናንተ አይደለም። እናንተ የአርቲስቶች እድር ሳይኖራቸው አይቆርም። እኛ ግን አበል አለ፣ ትራንስፖርት አለ። ሃያ አራት ሽማግሌ ማለት በቤት መኪና ስትልከው መቼም በቁጥቁጥ አንልኩም ሽማግሌ እንደ ነው። በቁጥቁጥ በሎንቺና ይሄ አጎርቤት ቤት በምንሄዱበት ሎንቺና ሽማግሌ አንልክም። እና በቤት መኪና ሰው ለአንድ መኪና አራት ሰው ነው የሚችለው፣ ከሾፌሩ ውጭ አራት ሰው ነው የሚችለው። ስለዚህ ሀ ሲካፈል ለአራት፣ ይሄ ለእኔ በጣም ከባድ ሂሳብ ስድስት ሰባት መኪና ያስፈልጎናል ማለት እና፣ በጣም ከባድ ነው። ሞት አደርግት ነገር ለእኛ ቶግዳሪት እየው ነው በና። መደበኛው ህዝብ ተረጋግተው እንዳይሸማገል፣ እንዳይጋባ፣ እንዳይዋለድ በጣም ፎተና እየሆናቸው በና ሴቶቻችን አመላቸው እየቆጠነ ነው። እናንተ የምታደርጉትን ኢመደበኛ አደረጃጀትና አካሄድ እውነተኛ የሕይወት መንገድ እየመሰላቸው ቡድንስ ከየት ነው የምታመጠት? እኔ እኮ ድንቅ እኮ ነው ስለደንቃችሁ ግን አላልፈ የገቢ ምንጫችስ ምንድን ነው? በጣም ድንቅ ነው። በጣም ግሩም ነው። እና ይሄ ሁሉ መታረም አለበት። ይሄ አርቲስቶቻችን ለአንድ ሰው ደግሞ ተቆነሰው ለአገር ሰላም አትሰርም። እንዲሁ እንደዚህ ለአንድ ሰው ከሄዳችሁ ደግሞ ቢያንስ ሌላ መፍታት ስለማይቀር ግማሾቻችሁ ለሶስተኛ ሽምግልና ተረጋግታችሁ ጠብቅ። ለሶስተኛ ሽምግልና ሶስተኛ ሽምግልና አለ። አንዳንዱ አራተኛ የሚያገባ አለ። የሆነ ቦታ ልጆችን የሚያስለቅስ አለ። አንዳንዱ አርቲስት የሆነ ቦታ ሚስትን አስርቦ እየቆጠቀጠ የሚያሰቃይ አለ። እዚህ ደግሞ ምድሪቱ የፍቅር አማለክ ችግሮቻችን ምን መሰላቸው አርቲስቶቻችን ስታገቡም የፍቅር አማልክት ንጹሐን ቅዱሳን እንደሆናችሁ ለመንገር ትፈልጋላችሁ። ስትፋቱም ንጹሐን እናንተም ጥሩ ባላችሁም ጥሩ። ለምን ባሌ መጥፎ ነው ብትይ ደሞ እሱ ወጥቶ ይናገራለ ነገ። ስለዚህ ባሌም አሪፍ ነው እኔም አሪፍ ነኝ ነው ምትሉ። ሁላችሁ አሪፍ ከሆነ ምን አፋታችሁ? እኔና ባሌ ተፋቅሮ ነው ምንነረ አብናረጋይ እሱ ሌላ ቦታ ሌላ እያቆፈ ሌላ ሴት እያባበለ ሌላ ሴት እያስጌጠ ሌላ ቦታ እያሰመረ ልጆችን ጡተ እየተፋቀርን ነው የምንኖረው። አስጠኚ ይልኮላታል የውጭ ሰውጠኛ ነው ምን በቃ ራሳችን አትፈግሩ። በቃ ጥሩ ሰው ከሆነ ምንም በምትፋቱበት ምክንያት የለም አትፋቱም። ችግርማ ሁሉም ሰው ጋር ችግር ካለ ያለ ችግር ሰው ከእናቱ ጋርማ አይኖሩ ከአባቶቻችን ጋር ስንኖር ከቤተሰብ ጋር ስንጨቃጨቅ ስንጣላ ስንወጣ በጥ ነው ኩሉ እናት ጋር እንኳን ጾም ብቻ ፍቺ ላይ አያደርስም። አንዳንዴ ዝሙት ይኖራል፣ አንዳንዴ ከፍተኛ ገንዘብ ፍቅር ይኖራል፣ አንዳንዴ ለልጅ ነገሮች አለ። ፍቺ ላይ ሰዎችን የሚያደርሳቸው በቂ ምክንያቶች አሉ። አንዳንዴ ስንፈቱ ስንፈት ይኖራል፣ እንዱስ እንዱስ አይነት ነገሮች። ስለዚህ እኔ በዝም መውቀት ባትፈጥረው ብን ደስ ይለናል። አንድ ሁለትን ቀንስሉን፣ ቢያንስ እንደ መስከረም አበራ እንኳን ድጉስ ቀንስልን፣ ወይ ሽምግልና ቀንስልን፣ ወይ ታገቢኛላችሁ ቀንስልን። ኢኮኖሚን ሰማይን የሶቀላችሁት በእናንተ ጠስ በየጊዜው የምትጥሉት በሬ ሶንጋ ብዛቱ ኢኮኖሚያዊ ፖለቲካዊ ተግዳሮት እየሆነባችን ነው። ከውስጥና ከውጭ ኃይሎች ጋር ሌላው ድሃው ተረጋግቶ እንዳይነር ጉራ እንዲጓባ እንዲሸማቀቅ እና ዱግሱን ቆንስልን ቢያንስ ወይ ታገብኛለሽ ቆንሱት ወይ ሽምግልናውን ቆንስት ወይ ደግሞ ሰርጉን ቆንስት ወጪ አውጥተን ሌላ ከውጭ ብዛት የተነሳ እና ላይ ዞር አደግ እንደገና ተጋብታችሁ ደግሞ ተፋታችሁ፣ እንደገና ስትጋቡ ደግሞ ሌላ ጉርግር ትፈጥርበናለች እና እባካችሁ ሙቀቱን ቀንሱ። እኔ ሕዝቡ ነው ኢትዮጵያን ሞላ ኢትዮጵያ ወክሎኝ ነው ነው ሀሳቡ ሲሞቻችሁ፣ ላይክ አድርግ፣ ሼር አድርግ። ቤተሰቦች እንግዲህ እኔም ሰሞኑን አንድ አርባ ሽማግሌ